ሙሉ የመግለጫው ይዘትና የውይይቱ ዝርዝር እንደሚከተለው ይቀርባል። ከዚያ በፊት ግን ይህ አካውንት ለተለያዩ ወቅታዊ መረጃዎች ስለሚጠቅማችሁ ፎሎ እንድታደርጉት በአክብሮት እንጠይቃለን። የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር ከሴቶች እግር ኳስ ተጫዋቾች ጋር በተያያዘ በማህበራዊ ሚዲያዎች ላይ በስፋት እየተሰራጨ ባለው አሳሳቢ ጉዳይ ዙሪያ መግለጫ አውጥቷል። የመንግስት አካላት ምላሽና የተሰጠው አቅጣጫ። ጉዳዩ ለሚዲያ ከቀረበ በኋላ በመንግስት አካላት ትኩረት ተሰጥቶት ሰሞኑን ሰፊ ውይይት ተካሂዷል ይገኛል። መንግስት ለዚህ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ አቅጣጫ ያስቀመጠ ሲሆን የሚመለከታቸውን ባለድርሻ አካላት ሰብስቦ አወያይቷል። በውይይቱ የተሳተፉ አካላት የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ ስፖርት ኮሚሽን፣ የኢትዮጵያ የሴቶች እግር ኳስ አሰልጣኞች የሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበር፣ የሲዲ ስፖርት አዘጋጆች እና ሌሎች ባለድርሻ አካላት ናቸው። በጉዳዩ ላይ የተላለፉ ቁልፍ ውሳኔዎች። በስብሰባው ላይ ጉዳዩን የሚያጣራ የምርማ አመራር ኮሚቴ ተቋቁሞ ወደ ስራ መግባቱ ተገልጿል። በዚህ ተግባር ተሳታፊ ሆነው ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ በደረጃው የሚከተሉት ውሳኔዎች እንደሚሰጡ ተመላክቷል። የመጀመሪያው በህግ እንዲጠየቁ፣ ማገገሚያ እንዲገቡ በመጨረሻም በምክር እንዲመለሱ ይደረጋል። የኢትዮጵያ እግር ኳስ ፌዴሬሽን ለዚህ ተግባር በቂ እርምጃ እንደሚወስድ ያረጋገጠ ሲሆን በጉዳዩ ላይ በቂ ማስረጃ የተገኘባቸው ተጫዋቾች በየትኛውም ክለብ ገብተው እንደማይጫወቱ አሳውቋል። እነዚህን ተጫዋቾች የተቀበለ ክለብ ላይም እርምጃ እንደሚወስድ አስጠንቅቋል። አስፈላጊ ሆኖ ከተገኘ ፌዴሬሽኑ ሊጉን ለመዝጋት ዝግጁ መሆኑን ገልጿል። ሁሉም የፕሪሚየር ሊግ እና የከፍተኛ ሊግ ክለቦች አድራሻቸውን ለፖሊስ እንዲያሳውቁ ጥብቅ መመሪያ ተላልፏል። ፖሊስና ኢንሳ በፈለጉ ጊዜና ሰዓት በክለቦቹ በመገኘት ምርመራ የሚያደርጉ ሲሆን የክለብ ባለቤቶችን አሰልጣኞችንና ከጉዳዩ ጋር ተያያዥነት ያላቸውን አካላት እንደሚያነጋግሩ ተገልጿል። ማህበሩ አባላቱን በሙሉ መንግስት ለሚጠይቀው ጥያቄ ተባባሪ በመሆን ይህንን አገርንና እግር ኳስን የሚጎዳ ተግባር ለማጥፋት ጥሪ አቅርቧል። በዚሁ ሂደት ንጹሕ ለሆኑ ተጫዋቾች ከለላ ሊደረግላቸው እንደሚገባ አሳስቧል። ማህበሩ ይህንን ጎጂ ተግባር በጽኑ እንደሚያወግዝ እና ንጹሕ ዜጋና ንጹሕ እግር ኳስ በሴቶች እንዲኖር እንደሚሰራ አረጋግጧል።